ማድረግ ይከብደኛል ለምን ምክንያቱም እኔና ኪራ አውቃለሁ ብዙ ጊዜ እንደምትጣሉ አውቃለሁ እየለመንኩሽ ገንዘብም ያስኔ ይከፍላል አረ እኔ ገንዘብ አልፈልግም ቆይ ግን ኪራ ልጅቷን ባይወዳትስ ይወዳታ በጣም ነው የሚወዳት ጸባይ ያላት ልጅ ናት ለቤተሰባችንም ቢሆን ትመጥናለች። እሺ ግን በደንብ አስቢበት ያቺ ሳቃችን ምንጭ የሆነችው ሚስቴ ልትሞትብን ናት እ የበዛ ያለ ቆይ ምን አይነት አጣብቂኝ ውስጥ ነው የገባሁት? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የዘመነሽ ዩቱብ ተከታታዮች እኔ ደህና ነኝ እግዚአብሔር ይመስገን፣ እናንተም ሰላማችሁ ብዝት እንደሚል ተስፋ አድርጋለሁኝ። እንግዲህ ጽናት ድራማ ይዘን መተናል ማለት ነው። እስከ መጨረሻው በመከታተል አብራችን ቆዩ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እንዲሁም ሰፖርት በማድረግ ተባበሩ። እናመሰግናለን ወደ እዚህ መምጣቴ እንግዲህ የፅናት አባት በጣም ተጨንቀዋል ማለት ነው። እዚህ በመምጣቴ ልጅ በጣም ተጨንቃና ተሳቃለች። ለእኔም ብትነግረኝ ለሃይምሮዬ እረፍት ነበረ። ለአንድ በአንድ ዓይኔ ብሌን ማያትን ልጅን እባክን ምንም እንዳታረግብኝ እያሉ ጸሎት እያደረጉላት ነው ማለት ነው ልዋን እና እንዴ፣ አባ አዎ። ጥናት የመጣሽ? ምን ነው እዚህ ብቻ? ምንም እዚህ እኮ አሁን ስፖርት እየሰሩ ነበር፣ ገብተው ነው አማሃን። እንዴ፣ አረ አላመመኝም፣ ያው ቁጭ ማለቱ ስለደከመኝ ነው አባ። ወይ ዞር ዞር ብለን አየር እንጠቀም። አረ በፍጹም እዚህ ይሻለኛል። ባይሆን አንቺ ገብተሽ ምግብ ብይ፣ እኔ አራበኝም ግን ናና ሽሮ ሰርቼልህ እንብላ። እንደዛም አይሆንም። የጉርቤና አባት ጨምረሽ ስሬ ለእነሱ ለነሱ ምሰራለሁ። ችግር የለው። እንደዚህ በተወደደ ኑሮ ከነሱ ከተሰራው ላይ ተሰጨኝ አይደል? አባት የተዛቀቅብኝ? እንዴ አረ በጨራሽ፣ እንዲያው ስላልፈለኩ ነው። እሺ፣ ቢያንስ ና ወደ ቤት እንግባ። እሺ፣ ሂጂ መጣሁ። እሺ፣ እንዳትቆይ ብላ ወደ ፎቅ ለች ጥናቴ ማለት ነው። እንግዲህ በጣም የጽናት አባት በጣም ምን ያፈልብላለሽ፣ እኔ ልጅ አሰቃየውሽ፣ አሳቀቁሽ። ብርን ሁሉ ብርን ሁሉ ባይወስዱብኝ ኑሮ አሁን ነበር ወጥቻ ሀገር የምገባ። የጉድ ቀን አይመሽማሉ እያሉ እንዴት ዋልሽ እጽዬ? ደህና ዋልሽ? ምንናው የትሽ ልክ አይደለም። ደህና ነኝ። ፀሐይ ሆኖ መሰለኝ። እንዴ ጽናት፣ አትዋሽኝ እንጂ ምሩ ምሩ። የአባቴ ጉዳይ እያሳሰበ ነው። ምን ነው አመማቸው እንዴ? አላቅም፣ ግን አባቴ የሚታግዘው የሆነ ነገር ሲሆን ነው። አባቴን እንደዚህ በእንደዚህ ሁኔታ ውስጥ ማየት አልፈልግም። ምናልባት ንብረታቸውን ሌባ ስለወሰድባቸው አባቴ በጣም እሱ ብቻ አይደለም፣ አባቴ ተሳቋል። ምግብ ራሱ ለብቻዬን አቅርብልኝ ብለዋል። እኔ አሁን ብር ከሰጠሁት የታመጣሽ ላት ከሸመሩ በአንቺ ስም አድርገሽ ስጭልኝ። እንደዛ ይሻላል ወይ? ለምን በኪራ በኩል አልሰጠውም? አይ እንደዛማ አይሆንም። ኪራ በጣም ሙለተው በዛብኝ እያሉ ነው። ምን ያድርግ ብለሽ ነው? በቤቱ የለመደ ሰው የውም በሰው ቤት እንዲሁም፣ እኔ ለስራ ሂጅና አውሬ። ኧረ ተይው ቀለሙ ላይ ደሞ ሌላ ለፋት ልጨምርልሽ? አንቺ ደግሞ እንደዚህ አታብዥ። አንቺ ዋ እንደዚህ አጣበኝ ያራቅሽ ነው የሚመስለኝ፣ ብላ እቅፍ ታደርጋታለች። አይዞሽ፣ እሺ፣ ሁሉም ነገር ለበጎ ነው፣ ይስተካከላል። ምን እንደምልሽ አላውቅም። አይ ጽናት እንደ ሀገር ነው አይደል? በቃ የምትጨነቀው እያለች ምሩ ተሞክሰታለች። እንግዲህ ያው ደህና ነኝ። አስትዬ የኪራ አባት ደውሎ እማ እንዴት ናት ይላል፣ ማለት ነው ዋናው ለውጡ ነው። መቼ ነው ከሆስፒታል የምትወጣው ብሎ የላታን ስልክ ደውሎ ማለት ነው የኪራ አባት። አይ እንደዛ ከሆነ ማ ቆንጆ ነው ይላል። እዛ በኋላ ደግሞ አደራሽን መድኃኒት ነው ብለሽ ቅጠላ ቅጠል እንዳሰጫት በሎ ይላታል። እና ደግሞ ምን አየሽ አይ ኪራ መቼ ማግባት አቃተው ሁሉ ሰርግ አምሮሻል መሰለኝ ካልሆነ እኔና አንቺ እንደገና ንጋባ ይሆን መሰለኝ ብሎ ይቀልድባታል ማለት ነው የኪራ አባት። በሚገርም ሁኔታ በይቻው ባቃ እግዚአብሔር ይማርሽ በይል ማማን ይቀበለው ይላታል። ከዛም በኋላ ሳሎን ኪራና፣ አሁን ከእናትህ ጋር ሳወራ ነበር። ችግር የለውም እደውልላታለሁ። ኧረ እራሷ ትደውልልሃለች። ምን ፈልጋኝ ነው? እንግዲህ እንግዲህ ሳታጭልህ አትቀርም። ምን ምስት ነዋ። ከተማ መጣ የወሰደች የመጣች የጎረቤት ልጅ አለች ፍቅር በደላ ላይ በሀገር ደረጃ ታስፈልግልኛለች ስለምታስብልህ እኮ ነው ኪራ አንተ እኮ ስለ እናትህ ብዙ ነገር የማታውቀው ለዛ እኮ ነው አልገባኝም አባ ምንድን ነው እሱን ሌላ ጊዜ እነግርሃለሁ ግን አንተ ለአንተ ስስት ያላትና ፍቅር ታውቃለህ እኔም በጣም ነው የምወዳት

ገና እኮ ነን እንግዲህ። ተናግራ ያለው ጊዜ ወርቅ ነው ለእናቱ ደስታ ስትልኖር ኖር ብለው ተነስተው የኪራ አባት ወደ ውስጥ ይገባሉ ማለት ነው። ከዛ ኪራ ደግሞ በሀሳብ አባ ምነከው እንደዚህ ተናግሮ ይኮያቅም ብሎ ይላን ኪራ ማለት ነው። በጣም ተጨናንቋን ሶፋ ላይ ቁጭ ብሎ ማለት ነው። ኪራ እንግዲህ ጭንቀቱ ቀጥሏን የነ ኪራ እና የነ ጥናት። ውስጥ ማለት ነው። ኪራና ኪራ አልጋ ላይ ተኝቶ በጣም በሐሳብ ተውጦ ያለ ክፍት አድርጋ ጽናቴ ትገባለች ማለት ነው። የእኔ ድንቡሽቡሽ ብሎ በፈገግታ ይቀበላት ነው ኪራ መሆና ነው። ከበት ተጣላችሁ እንዴ? አትዋሸኝ፣ ቅድም እኮ ሰምቻለሁ። አይ ትልቅ ነገር አይደለም። ልቅ ነፍቀሽኝ እንቀፈርቀው። አይ ተው ኪራ፣ መራራቁን ብን ለምዶ ነው የሚሻለው። መቼ ነው አልገባኝም። መቼ ተቀራርበ ነው ምን እንደደረቀው፣ አይደል? በቃ ቆይ፣ ጽናቴ አባ አግባ ስላሉኝ ደብሮች ነው። ለምን ይደብረኛል? ወግ ማድረጋቸውን ማየት ነው ማየት የፈለጉ። ለምን ታዲያ አንቺና ግብቼ ወግ ማድረጉን አላሳያቸው? አይ፣ እንደሱ የሆነ ብለሽ ነው። ጽናት አልገባኝም። የተፈጠረ ችግር አለ እንዴ? እኔ አባቴ መዋሸት በጣም እየከበደ ነው። በቃ እውነቱን ንገሪያቸው። እረ ምን ብዬ ትምህርቴን ማቋረጥ ያነሱሽ፣ አንተ ጋር ፍቅር መጀመሪያ ግን በጭራሽ አልነግርም። አንዴ እዛ ስንት ትዳር ትዳር ከፍቼ መጥቼ እዚህ አንተ ጋ እንደዚህ ሰውን የሚፈቅድ ሊመስልህ፣ ደግሞ ሳገሬ ስወጣ ወንድ ፈልጋ ነው ወንድ ለምዳ ነው ብዙ ነገር ነው የተባልኩት። ያን ነገር ማድረግ አልፈልግም ጽናት። አታስሽኝና ና እያልሽኝም ያልሽኝም ነገር ምንም ሊገባ ያልቻለም አላቅም። በቃ ይክሬያ ከፈት አርጎ የኪራ አባት የገባባቸዋን ማለት ነው። እንግዲህ ሲመካከሩ በጣም በድንጋጤ ዋጣል። አባ ፈልጌ ነው ብሎ ይላል ማለት ነው። ከዛ ለእናት ደውልላት ብሎ በሩን ጥርቅም አርጎ ተቆጣፊት ጥርቅም አርጎበት ተመልሶ ይሄዳል ማለት ነው የኪራ አባት ከዛ ትልና በጣም የናደዳል ኪራ ስለመጣባቸው። ጽናትዬ ደግሞ ብድግ ብላ ተነስታ ወጣች ማለት ነው። ግን በጣም ተደነጋግጠዋል እንግዲህ እውነቱ መታወቁ አይቀርመችም። መቼም ቢደባበቅ በነገር ላይ እያደበቅበቅ ነገር። እሺ ክብሮም እንዴት ነህ? ደህና ነህ? በሰላም ደረስ አገሩ ተቀበለ ብሎ ይላል። ከኪራ ጋር ባለፈው ቀን ባለው ኪራ ራሱ ለምን እንዳነገረ ይገርሞኛል ብሎ ይለን እያለ እየደወለለት ነበር። በእውነት ለምን ከማን ከኪራ ጋር ነው የተጣላችሁት? እንደተጣላ ናገረው ማለት ነው። ባለፈው በጽናት ምክንያት ተጣልተው ነበረ። ከዛ እሱን ወሬ እያበሰረው ነው ማለት ነው። እሺ ቢሎ እያዳመጠ እየሰማ ከዛ እች ጽናት ናት እንደዚህ ሆነችው እና እና ቢሎ እያወራ በስልክ ምን ከኪራ ጋር ነው የተጣላችሁት ብሎ ይለዋን። አዎ ይለዋን ማለት ነው። በሰዓቱ ለምን አልነገርከው ከቤቴ ላይ ድራማ እንደዚህ አይነት ሲሰራ ብሎ ይለዋን። ከዛ ቆይ ቆይ፣ መልሽል ደውልልህ ብሎ ስልኩን የዘገዋን። ከዛ ኪራ ይለዋን፣ ክሩቤል ብሎ ይጠራዋን በቆጣ ማለት ነው። ከዛ ክሩቤል ደግሞ ምንም አልሰማም ማለት ነው። ፅናትዬ አቤት ጋሼ ብላት መጥራ አንችም መንጠራሽ ብሎ ሂጅነጥሪ ክሩቤል ላታ ይላታል በቁጣ ማለት ነው። ከዛ እሺ ብላ ጽናትዬ ደግሞ ኪራን ለመጥራት ትሄዳለች። እዛ የኪራ አባት ደግሞ በንዴት ተወጦ አቤት አባ ብሎ ይመጣል። እንዳቁጭ በል ይለዋል። ምን ነው ችግር አለ እንዴ ብሎ ይለዋል። ምንድን ነው እዚህ ቤት እየተደረገ ያለው አልገባኝም ብሎ ይለዋል። ግልጥ እኮ ነው። በአንተና በክብሩ መካከል ምንድን ነው የተፈጠረው? ምንድን ነው ምክንያቱ አይ የወጣት ነገር ሁለታችንም ጎረምሶች ስለሆነን። ኪራ በቃ አባታ ነኝ፣ መዋሸትን አቁም። በዘ ጥናት ምክንያት ነው የተጣላ፣ ነው እንዴት? በአንዲት ሰራተኛ እንዴት ያሰብኩትን ልጅን ታስቀይምብኛለች? እዚህ እሷ እዚህ ውስጥ ምንም አላጠፋችም፣ ብሎ ይከራከርላታል ማለት ነው ለጽናት ምን አዳረሳችሁ ከወንድማማቾች መካከል? ጽናት ምክንያቱም ብትሆንም እሷ ምንም ነገር የምታውቀው ነገር የለም። እኔ አባትን ጠንቅቃ ታውቃኛለህ። አንገቱን ደፍቶ ሚቅረተለስ ሰው አልወድም ብለው ተናግሮት ትቶት ይሄዳል ማለት ነው። ከዛ ኪራ ደግሞ በሀሳብ ተውጦ ብሎ በጣም ተጨናንቆ እያሰበ አየ ጽናት መከራሽ ይሄዳል ማለት ነው። ይሄ ኬሲ ምን ብሎት ነው ሆን ብሎ ይለዋል ውፍ ብሎ ይለዋል። በጣም ይላል። ከጣም ተጨናነቀ ኪራ እንግዲህ ምንም ማድረግ አይቻልም። እየተጨናነቀ ነው በጣም ብቻ። ጽናትዬ ደግሞ ኮሽና ቁጭ ብላ እያሰበች ነበር። ከዛ ጋሽ መጥና ስሚያንቺ እንዴት ወንድማማቾች መካከል ተገቢ ያለሽ ብሎ ይላታል። አልገባኝም። ሲያዩ ሽኮ ምንም ጠቂ አይመስልም። ኬራ ና ክብሩን በአንቺ ምክንያት ተጣልተዋል

ትልቅነት ነው ብልዋት፣ ነክቷት ይወጣል ማለት ነው። ለምንድን ነው ግን ነገሮች ከኔ ላይ እንደዚህ የሚበላሹብኝ? ቆይ ለምን ብላ ታማራለች ማለት ነው ጽናትዬ። የእኔ ውድ እንግዲህ አንድ ቀን ቀን ያልፋል፣ በስተመጨረሻ የኔ የምወድሽ ጽናትዬ። ከዛ በኋላ ኬራ ወደ ጽናት አባት ይገባል። ቁጭ ብሎ ተክዘው ነበር የጽናት አባት። በደህና ነው የፈለጉኝ? ጋሽ ብሎ ይላታል ይላል ማለት ነው። እንግዲህ እኔም ልጅም በቤተሰባችን መሃል ጫና እንደፈጠርንን ደግሞ ከሀገር ቤት የመጣሁትን ጤፍ ለቢያ ወሰደብኝ ብለው ሁለትን እንዲ አባባ፣ ምን ማለት ነው መወለድ እኮ ቋንቋ ነው። ደግሞ እንግዳ መቀበል ባህላችን አይደል? እሺ ልጄ እኔ አሁን አንተን የፈለኩክ ወደ ሀገር ቤት ለመሄድ መሳፈሪያ ብር እንድትሰጠኝ ነው ብለው። እኔ ደግሞ እዛ ከሄድኩ በኋላ የምትፈልገውን ነገር እልክልሃለሁ ልጄ፣ ከምትሳቀቅብኝ። ተሳቀቀችብኝ እኮ። አረ ጋሽ እንደሱ አይበሉ፣ ቤቱ እኮ ነው። አይ ልጄ፣ እኔ ከዚህ በላይ አልችልም ብለው ይለውኝ ድምጧን እንጂ አይኗንም አላይ። አባባ ልጅ እኮ ነኝ ምንም መሳቀቅ የለብኝ ብሎ ይለዋን ኪራ ማለት ነው። ተው ልጄ፣ ልጄንም በሰው ሀገር አንከራተትኳት እኔንም አያስጨንቁኝ። ሌላ ነገር ካለ ደግሞ ንገሩኝ። ምንም የለም፣ ብቻ በጥዋት ትኬት ቁረጥልኝ ወደ ሀገር ልሄድ ብለው ይለዋል። ቆይ ግን ያስቀየምንዎት ነገር የለም አይደል አይ ምንም የጥናት እናት ባትሞትም ልጅ የምናትን ከራተት ብዬ ነበር ጋሼ ጋሽ የእሷኔ ማሄል የእሷኔ ሀር ባይሆንም ጥናትን በቻልኮት ያህል እንከባከባት አለሁ ቤሎ ቃል ይገባለታል በቃ ችግር የለውም ለሁሉም ነገር አይጨነቁ አሁን ተነሱ ራት እንብላ በቅርብ ሰዓት ነው የበላሁት አላሰኘኝም እንደ ዛማ አይሆንም። ለስለልሶ ተብሎ እኮ የተለየ ነገር የሚሰራ ነገር የለም ቤት ያፈራው ነው። ምን በለው እሺ ካልከ ነው ብለው እሺ ብለው ቅደመኝ ብለው እንትን ይላሉ ማለት ይነሳለሁ። አየ ገጠር ሰው እኮ መግዳደር የወዳኝ በእውነት ለመናገር ማለት ነውና፣ እንግዲህ ራት ላይ ባሉ ይዞት እየሄደ ነው ኪራ ማለት ነው። በጣም አጓጊና አሳሳቢ የሆነ ድራማ ነው። በጣም አስጨናቂ። እኔ ራሱ በጣም ጨጓራ ሌላ አጥ ነው የሆነት። እንግዲህ አባቤ ተናፍቀኛለህ በጣም እኔም ተናፍቀኛለሽ፣ በአይኔ ውል ውል ትይብኛለሽ ብሎ ይላታል። እሺ እኔ አባት ምናምን ብላ እቅፍ ታደረጋለች። አይዞሽ ምነው አባትዬ የመጨረሻችን እኮ አስመስልከው፣ አይዞሽ እሱ የምታምኙ እግዚአብሔር ይጠብቅሽ ብሎ ይመረቃታል። ከዛ ኪራና ምሩ እየወረዱ ይመጣሉ እንደዛ ብለው እያወሩ ያለ ጨርሳችሁ ብሎ አዎ፣ መኪና እንዳያመልጣችሁ ጨርሰናን ብላ ትላለች ማለት ነው። ሰላም ሁኑ፣ ሰላም ያገናኘን ብሎ እንደገን በድጋሚ የቅፋታን የኪራ አባት የጽናት አባት ማለት ነው። ደህና ዋሉ ብላ እሷ ደግሞ ደረጃው ላይ ቆማ ትንሽ እንደ መሸኘት አደረገችና ከዛም በኋላ እያሰበች ከዛም በጣም ተክዛ በአይኗ የሆነ በቃ ትክስ ያለና የመሰማት ስሜት እየታየባት ዘወር ብላ ወደ ፎቅ ትወጣለች ማለት ነው። የኔ እናት እንግዲህ አይዞሽ፣ አንድ ቀን ቀን ያልፋል። የእውነት ለመናገር ከባድ ነው ከባድ ነው የሚወዱትን እንግዲህ መጥረጊያ ይዛ ትመጣ እና እዚህ ጋ ነው እንግዲህ ጉዱ። መሰሙ ሰላም ነዎት ጋሼ ብላ ትላለች። እስቲ ነይ እስቲ ቁጭ በይ እግዚአብሔር ይመስገንም አላላት። እሺ ብላ ቁጭ ትላለች። ጽናጤ ደግሞ ማለት ነው ማታ ተቆጥቼ ስለ ተናገርኩሽ በጣም ይቅርታ። አይ ችግር የለውም ትለዋለች። አንድ ነገር ለማክረሽ ነበረ ይላታል። ብላ እኔ ብላ ትደነግጣለች። ጽናጤ ከልብሽ እንድታደመጪው ይፈልጋለሁ። ያንቺን ቆራጥነት የሚታይበት ጊዜ ነው። እሺ ጋሺ እ ማንኛውም በድካም በዲካን ቪዲዮ ውስጥ እንገናኝ። ይሰላማችሁ ቢዝቲቨር ባይ ባይ ላይክ ሰብስክራይብ አድርጉ።